ስለ ሁሉም ነገር ፈጣሪ ይመስገን፣ አላለችም። ኤርሜላ የምትባለዋ ማለት ነው። ራቆታን የምትሄደዋ ማለት ነው። በቃ ኤርሜላ የምትባለው ሩታ ግን የት ገባች? ሩታ ወዴት ሄደች? በቃ እነዚህ ማለት ነው። አብራሽ አብርሽ አብርሽ የሚባለው ሰውዮ ማለት ነው። አብርሽ የሚባለው ሰውዮ እንበለው በቃ፣ ሰውዮ እንበለው በቃ ልጁ ብለን ብለን ብለን ብለን የሚሰበስባቸው ሴቶች ቁጥር ስፍር ስለሌላቸው በቃ የድሮ ሰው ነው ማለት ነው። እሱ ሰውዬው ነው በቃ። አንዴ ያው ከፍቅር ጋር መቶ ሩታን በቃ ጮጓራን ቀጠል አርጎ ድብና አርጎ ለቀቃትና፣ ያኔ የተነሳባት ጮጓራ ሳዲን እንደገና በመሀል ሌላ መጣች። አሁንም በሳቅ አድርጓት ለአድርጓት እንደገና እሱ ደግሞ ሳይዲን ሄርሜላ መጠች። አረ ይሄ ሰውዬ ምን አይነት ሰውዬ ነው? በየ አይነት አረ ተው፣ አረ ተው፣ አረ ተው። ዛሬ ደግሞ ሄርሜላ መኪና ላይ ተሰቅላ አልእርድም አብርንም አብርሽንም ጨምረ የሰቅለዋለ አባ ላጋንድረረሽና ረ አሰላሙ አሌይኩም ራመቱላይ በረካቱ። ቅርታ ድምጼ ቡድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማናቸው? ሰላማችሁ ብዛ ኮንፋኔዞ አላሽርሽ ካሎኝ ማለት ነው ኢንሻላህ። አንዳንዱ ነገር ሲታዩ በቃ ማለፋችሉ። እኔ ዛሬ ሩታን አሳዝናኝ አሳዝናኝ አሳዝናኝ። በቃ እንደውም ከመድረኩ ጥፍት አለች። ከአዲስ አበባም ለካ ቤተሰቧ ጋር አልሄደች። ቤተሰቧ ጋር ደግሞ ማርክ እዛ ሄዶ ነበር፣ እንዲት እዛ ይገናኙ ነበር ወይም እዚ የቀረጹት ቪዲዮ ነው እዛ የለቀቁት ብዬ አስቤ አሰላስዬ በጣም ደካምኩ ማለት ነው። ከዛ ሁሉንም ነገር አብርሽ ጋፍ ስሳረኩት ጥፋቱን ፍስስ ዛሬ መሆን ነገም ያው ጥፋተኛ ነውስ። በቃ እን ስንቱ ነው ያቃጠላት ሩታዬን፣ ስንቱ ነው በስንቱ እሳ ነው የተቃጠለችው? አብርሽ እኮ አንተም ሳያስቀራ ሩታን አቃጥሎ ደፋት ማለት አረ፣ በሰላም አረ በሰላም አገላገላት። ይሄን አብርሽን ልጅ አዝላ አዝላ አዝላ በጭቋራ ካልተቃጠለች በቃ አላህ ያትርፋ ትከላከል፣ በሰላም ትከላከል። እውነት ድዋ አድርጉላት ማለት ነው። አለዛማ የሩት ተጫውቃራ የለም የለም። ወልደሽ ለሩታ ለአብረሽነት ወስተሽ ስጭና አንቺ የራስሽን ህይወት ኑሪ ማለት ነው። ምን ከሱ ልጅ አዳረቀሽ ማለት ነው። እውነት ለመናገር ልጅ ነገ ይወለዳል። በጥሩ ልጅ ወንድ ማለት ነው። በቃ እሽሩሩ በሚልሽ ልጅ ልትወልጃለሽ ማለት ነው። የእሱን ልጅ አሳድጋለሁ አትበይ። ለሩት ታደርሱልኝ። የወለሽው ቀራሱ ለእናቱ ስጭ። ለአብርሽ እናት የአብርሽ እናት ወዳም ደገዳም ደግሞ ታሳድጋለች። ይሰዩ ትላለች። እና ጨርሻለሁ። ብዙ ሊያወራ ነበር እነንጃ። አሰላሙ አለይኩም ወረመቱላ ወረ